ለእናቴ ምትክ ለልጆቼ እናት ደርባባ ባለቤቴ ለዛሬ የእናቶች ቀን እንኳን አደረሰ። አፈሩን እያቅልልልሽ ብትኖርልኝና እናቴ ብትኖርልኝና ዛሬ ላይ የምሬ ነው የምላቸው። ዛሬ ላይ እናቴ ኑራ አጠገቤ ቁጭ ብላ ልጄ ታይ፣ ደስ ይባል ልጄ እንደስ ብትለኝ ብዬ እመኛለሁ። የእናቶች ቀንን ምክንያት በማድረግ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በሶሻል ሚዲያው የምትታወቀው ሊያ ሾው እናቷን በተመለከተ ስለተናገረችው፣ ህዝቡንም ስላስለቀሰችው ጉዳይ በጠቅላላው መረጃዎቹ ልናደርሳችሁ ብቅ ብለናል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሰላማችሁ ይብዛልኝ። እንኳን ለእናቶች ቀን አደረሳችሁ ማለት እፈልጋለሁ። እናቶቻችሁ በህይወት ላሉ አድማጭ ተመልካቾቻችን ፈጣሪ አምላክ ለቀጣዩ አመት እናቶቻችሁን እቅፍ ድግፍ አድርጎ ለአመቱ በሰላም ያደርስላችሁ እላለሁ። በሌላ በኩል እናቶቻችሁን በሕይወት ላጣችሁ ይህችን ቀን እናቶቻችሁን እያሰባችሁ ለዋላችሁ ደግሞ ፈጣሪ አምላክ ለእናንተ ብርታቱን ጥንካሬውን ሰጥቷችሁ እናቶቻችሁን በጥሩ ሁኔታ ሆናችሁ በጥሩ ስም ላይም ተገኝታችሁ የእናቶቻችሁን ስም በጥሩ ምግባር የምታስጠሩ እንዲያደርጋችሁ የእውነት ከልብ እመኛለሁኝ። ሁሉም በአጠቃላይ የእናቶችን ቀን አስመልክቼ መልካም የእናቶች ቀን በማለት የዛሬውን ዘገባችንን እንጀምራለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ብዙዎቻችን በተለያዩ ሶሻል ሚዲያዎች እንደተመለከት ነው ይህንን የእናቶችን ቀን በማስመልከት ብዙ ግለሰቦች የእናቶቻቸውን ፎቶ በመለጠፍ የተለያዩ መልእክቶችንም በማስተላለፍ ይህችን ቀን ታስቦ በደንብ በአሪፍ ሁኔታ ብዙዎች እናቶቻቸውን እያወደሱ አሳልፈዋታል። ይህ በእንዲህ እንዳለ አንዳንዶች ታዋቂ ሰዎች፣ ተጽዕኖ ፈጣሪ ግለሰቦች ያስተላለፏቸው በተለይ የእናቶችን ቀን ምክንያት በማድረግ የተናገሯቸው ንግግሮች ብዙዎችን ስሜታዊ በማድረግ እጅግ ሲያስለቅስም የነበረ ጉዳይ ነበር። በተለይ ቲክቶከርና ዩቱበሯ ሊያሾ በቲክቶክ በነበራት የላይፍ ቆይታ እናቷን በተመለከተ በእናቶች ቀን ያስተላለፈችው መልእክት እጅግ ልብ የሚነካ ነበር። በእንባ እየታጀበች ስለ እናቷ እንዲህ ብላለች። ምን ነው እናቴ በህይወት ኖራ ይህንን አታድርጊ ይህንን አትበይ እያለች በተቆጣች ኖሮ እናቴን ሳነሳ እምባ ነው ካይን የሚቀድመው። እናት በህይወት ያላችሁ ሰዎች እባካችሁ ተንከባከቧቸው፣ ካጣችኋቸው በኋላ የእግር እሳት ይሆንባችኋል፣ በማለት ጭምር ስለ እናቷ እጅግ ስሜታዊ በመሆን መልእክትን አስተላልፋለች። ሊያሾ ከጥቂት ዓመታት በፊት በነበራት የኢንተርቪው ፕሮግራም ላይ እጅግ ስሜታዊ በመሆን እምባ የቀደማት ስለ እናቷ እንዲህ ብላ ነበር እናቴን ያጣኋት ገና አስረኛ ክፍል ተማሪ እያለሁ ነበር እናቴ በህይወት እያለች ችግርን አላቅም ነበር እናቴን ካጣሁ በኋላ ግን ችግርን ቀመስ የምበላው አጥቼ ባዶ ሆዴን ያደርኩበት ቀን አለ እጅግ ከፍቶኝ ማንም የሚረዳኝ ያጣሁበት ቀን አለ ሐኪም ቤት የሚወስደኝ አጥቼ ታምሜ በዛው በጓዳዬ በአልጋዬ የተለያዩ የህመም ቀኖችን ያሳለፍኩበት ቀን ነበር በማለት ጭምር እናቷን ያጣችበትን ቀን በመርገም ጭምር ብዙ ውጣ ውረድ በህይወቷ እንዳሳለፈች ገልጻ ተናግራለች ሊያሾ አረብ ሀገር ለመጀመሪያ ጊዜ የሄደችበትን አጋጣሚም እንዲህ ስትል አስታውሳ ነበር። እናቴን ካጣው በኋላ ብዙ ውጣውረድ በህይወታችን ገጠመን። ታናሽቴም አብራኝ ትኖር ነበር ከተለያየ አባትም ነበር የተወለድ ነው። እሷን አባቷ መጥቶ ሲወስድ እኔ ብቻይን ቀረሁኝ። ከዛም በኋላ ብዙ ህይወት ውጣውረድ ሲያጋጥሙኝ ወደ አረብ ሀገር እናቴ ከሞተች ከአመት በኋላ ወደ ኦማን አቀናው፣ በማለት ጭምር ስለነበረችበት ስላሳለፈችበት የህይወት ውጣውረድ ገልጻ ተናግራለች። ሊያሾ አሁን ድረስ የሚያኮራት እጅግ ደስ የሚያሰኛትን ለእናቷ ያደረገችውን ውለታም እንዲህ ስትል ገልጻው ነበረ። ልክ በሄድኩኝ በሶስት ወሬ የሶስት ወር ደሞዜን አጠራቅሜ ለእናቴ ሐውልት ማሰሪያ ላኩኝ። የእናቴን ሐውልትም ተሰርቶ ፎቶ ሲልኩልኝ የተደሰትኩትን ደስታ እስካሁን ድረስ ከአይምሮዬ አይጠፋም በማለት ገልጻለች። ሊያሾ አሁን ላይ ከዩቲዩብ የተለያዩ አይነት ጥሩ ክፍያዎችን በተለያዩ ጊዜያቶች ላይ እያገኘች እንደሆነ ራሷን ባንደበቷ ገልጻ ተናግራለች። በሌላ በኩል ለተለያዩ ካምፓኒዎች ምርትና አገልግሎታቸውን እያስተዋወቀች ጥሩ ክፍያንም ታገኛለች። ይሁን እንጂ ሊያ እጅግ እጅግ ከምትደሰትበት በተለይ ደግሞ ገንዘብ ተከፍሎኝ ጥሩ ነገርን አርጌበታለሁ ብላ በህይወቷ ዘመን ሁሉ እማትረሳው ገና በልጅነት እድሜዋ አረብ ሀገር አቅንታ የሶስት ወር ደሞዟንም ቆጥባ ለእናቷ የመቃብር ሐውልት ያሰራችበትን ገንዘብ እጅግ የምትደሰትበት እንደነበረ በነበራት የቃለመጠይቅ ፕሮግራም ላይ እንባ እየታጀበች ስለእና ያላፋ መልእክትን አስተላልፋለች። ሊያ ሾው በስተመጨረሻ ለእናቷ የመቃብር ሀውልት ማሰራቷን ምክንያት በማድረግ እንዲህ ብላ ነበረ፣ ለእናቴ የሆነ ቤትን እንዳስገነባው እንዳሰራው ነው የምቆጥረው። በህይወት ኖራ ብዙ ባረግላት ደስ ይለኝ ነበር። በአቅሜ ግን ያኔ በልጅነት እድሜ እንዲያረኩትም ነገር ያስደስተኛል፣ በማለት ጭምር መልእክቷን አስተላልፋ ነበር። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ ለሚወዷት ባለቤታቸው ዝናሽ ታያቸው የእናቴ ምትክ በማለት ጭምር የእናቶችን ቀን ምክንያት በማድረግ ለዝናሽም መልእክታቸውን አስተላልፈው ነበር። ይህ መልእክት በተለያዩ የሶሻል ሚዲያዎች እየተዘዋወረ ይገኛል። ጠቅላይ ሚኒስትሩም በአንድ ወቅት እናታቸውን በተመለከተ ይህንን ቃል ተናግረው ነበር። ገና በሰባት ዓመት ዕድሜ እያለሁኝ የኢትዮጵያ ሰባተኛ ንጉሥ እንደመሆን እናቴ ነግራይ ነበር በማለት ጭምር የተናገሩት መልእክት በብዙ ቦታዎች ላይ ሲሰራጭም በወቅቱ ተመልክተነው ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያት በነበራቸው ቃለመጠይቅ፣ ጋዜጣዊ መግለጫዎች እናታቸውን ስም በመጥራት ጭምር ስለ እናታቸው ጥሩ መልእክቶችን ያስተላልፉ ነበር። ዛሬ ለመድረሴ ትልቁ ምክንያት እናቴ ነች በማለት ጭምር ስለ እናታቸው ተናግረው ነበር። ታዲያ እንግዲህ የእናቶችን ቀን ምክንያት በማድረግ የእናቴ ምትክምላት አሁን ደግሞ የልጆቼ እናት ለሆነችው ዝናሽ ታያቸው መልካም የእናቶች ቀን ማለት እፈልጋለሁ በማለት ጭምር መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ ጊዜያቶች ላይ ባለቤታቸውን በተመለከተ ጉዳይ እንዲህ ሲሉ ተሰምተው ነበረ። ባለቤቴን እጅግም ማከብራት እጅግም እምወዳት፣ በስራዎቿ በጥንካሬዋ ደግሞ እምኮራባት ባለቤት ነች ያለችም በማለት ጭምር ስለ ባለቤታቸው መስክረዋል። ለዚህም ይመስላል ዛሬ ላይ የእናቶችን ቀን ምክንያት በማድረግ የእናቴ ምትክ በማለት ጭምር እናታቸው ቀን በማስታወስ ለባለቤታቸው ዝናሽታያቸው ጭምር መልእክትን ያስተላለፉት። እንግዲህ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተያያዘ ዜና ደግሞ እንግዲህ ከሰሞኑ በኢቢኤስ ቴሌቪዥን ቲክቶክ ዊዝ ሰለሞን በሚባለው በሰለሞን አቅራቢነት በሚቀርበው ፕሮግራም ረዘም ያለው ሰዓቶችን በመውሰድ እንግዲህ ከሰለሞን ጋርም ቆይታ አድርገው ነበረ። ያም ቃለመጠይቅ በተለያዩ ቦታዎች ላይ እየተዟዟረ ይገኛል። የተለያዩ ቴክኖሎጂ ነክ የሆኑ ጉዳዮችም ተነስተውበታል። ብዙዎችም ቃለመጠይቁን ተመል አመልክተውታል እንግዲህ ጠቅለል ባለ መልኩ ዛሬ ላይ መጣንላችሁ። የእናቶችን ቀን ምክንያት በማድረግ ከተለያዩ ሰዎች ከታዋቂ ሰዎች እስከ ሚዲያ ኢንፍሉዌንሰሮች በተለያዩ የስራ መደብ ከሚገኙ ግለሰቦች እስከ ሀገር መሪዎች እናቶችን ቀን ምክንያት በማድረግ ስለ እናቶቻቸው ያስተላለፉትን መልእክቶች ነበር ይዘንላችሁ የመጣ ነው። በሌሎች መረጃዎቻችን እስክንመለስ ድረስ እኛም በድጋሜ ለመላው ዓለም ለሚገኙ እናቶች በሙሉ መልካም የእናቶች ቀን ማለትን ተመኘን። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።